ሰላም ኪንግደም ስቶሪ ቤተሰቦች፣ ዛሬ እንደተለመደው በአዲስ የመጽሐፍ ቅዱስ ታሪክ ተመልሰናል። በዛሬው ቪዲዮ የኢዮብን ታሪክ እንመለከታለን። መልካም ቆይታ። ኦዝ በሚባል ሀገር ይኖር የነበረ እግዚአብሔርን የሚፈራ አንድ ባለጸጋ ሰው ነበር። ይህም ሰው ኢዮብ ይባላል። ኢዮብ ነቅፋ የሌለበትና ቅን የሆነ ሰው ነበር። ሰባት ወንድና ሶስት ሴት ልጆች ነበሩት። ሰባት ሺህ በጎች፣ ሶስት ሺህ ገመሎች፣ አምስት መቶ ጥማድ በሬ እና አምስት መቶ አህዮች እንደዚሁም ሁሉ ብዙ ባሮች ነበሩት። በሀገሩም ከሚኖሩ ሰዎች ሁሉ ይልቅ እጅግ ታላቅ ሰው ነበረ። ወንድ ልጆቹም በቤታቸው ግብዣ እያደረጉ ይገባበዙ ስለነበር ግብዣው ካለፈ በኋላ ሰው ልኮ ያስመጣቸውና ምናልባት ልጆቼ ኃጢአትን ሰርተው እግዚአብሔርን አሳዝነ ይሆናል በማለት በማለዳ ተነስቶ ስለ እያንዳንዳቸው ልጆቹ የሚቃጠል መሥዋዕትን በማቅረብ ያነጻቸው ነበር። አንድ ቀን መላእክት በእግዚአብሔር ፊት ሲቆሙ በመጡ ጊዜ ሰይጣንም መጥቶ በመካከላቸው ቆመ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም በምድር ላይ ሁሉ ስዞር ነበር፣ ተመላለስኩባትም እግዚአብሔርም አገልጋዬ ኢዮብን ተመለከት ከሆነ በምድር ላይ እንደርሱ ያለነቀፋ ያለ ሌላ ሰው የለም አለው። ሰይጣንም ለእግዚአብሔር ኢዮብ እግዚአብሔርን የሚፈራው እንዲሁ ነውን? በብዙ በረከት ባርከዋል፣ በሚፈልገው ሁሉ ትክክል ይከናወንለታል። ነገር ግን ይህን ባታደርግለት በእርግጥ ይረግመሃል። እግዚአብሔርን ሰይጣንን እነሆ እርሱ በእጅ ነው፣ እርሱን ግን ነፍሱን እንዳትነካ አለው። ከዚህም በኋላ ሰይጣን ከእግዚአብሔር ፊት ወጥቶ ሄደ። አንድ ቀን የኢዮብ ልጆች በታላቅ ወንድማቸው ቤት ተሰብስበው ይበሉና ይጠጡ ነበር። መልእክተኛም ወደ ኢዮብ እየሮጠ መጣና፣ በሬዎችን እያረሱ ሁሉም በመስኩ ላይ ሳሉ ሳባውያን ከታች ደርሰው ጥቃት አድርሰውብናል፣ ይዘዋቸውም ሄዱ። አገልጋዮቹ ሁሉ ተገደሉ እኔ ብቻ አምልጬ ልነግርህ መጣሁ አለው። እርሱም ገና እየተናገረ ሳለ ሌላ መልእክተኛ መጥቶ የእግዚአብሔር እሳት ከሰማይ ወረደች፣ በጎችህንም በላች። እኔ ምን እንድነግርህ አምልጬ መጣሁ አለው። ይህም ተናግሮ ገና ሳይጨርስ ሌላ አገልጋይ እየሮጠ መጣ። ከለዳውያን በሶስት ቡድን መተው ጥቃት አደረሱ። ገመሎችንም ሁሉ ይዘው ሄደዋል። አገልጋዮችንም ገለዋል። እኔ ብቻ ተርፌ ልነግር መጣው አለው። ይህኛውም ገና ተናግሮ ሳይጨርስ ሌላኛው አገልጋይ መጣ። ወንድና ሴት ልጆች በታላቅ ወንድማቸው ቤት ተሰብስበው ሳሉ ታላቅ ነፋስ ተነሳ፣ የቤቱንም ማዕዘን መተው ቤቱን በላያቸው ላይ ወልቆ ሁሉም ሞቱ። እኔ ብቻ ተርፌ ልነግር መጣው አለው። ኢዮብም የሆነውን ሁሉ በሰማ ጊዜ እጅግ ተቆጣ አዘነው። ልብሱንም ቀደደ፣ ራሱንም ተላጨ። በምድር ላይ ተደራጅ ተደፍቶ ሰገደ። እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጣው፣ ራቁቴን መሄዳለሁ አለው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ክብር ይሁንለት አለ። በዚህ ነገር ሁሉ ኢዮብ ሲያልፍ እግዚአብሔርን አልሰደበም፣ ክፉም አልተናገረም። በሌላ ቀን ደግሞ መላእክት በእግዚአብሔር ፊት ሳሉ ሰይጣን ከእነርሱ ጋር ቆሞ ነበር። እግዚአብሔርም ሰይጣንን ከየት መጣ ብሎ ጠየቀው። ሰይጣንም በምድር ሁሉ ዞርኩ ተመላለስኩም ብሎ መለሰለት። እግዚአብሔርም አገልጋይ ኢዮብን የሆነ አንድም ነጠፋ የሌለበት ቅን ሰው ነው፣ ያለ ምክንያት እንዳጠፋው ብትወተውተኝም ይኸው ፍጹምነቱ እንደጠበቀን ያለው አለው። ሰይጣንም እስካሁን ያለው ሁሉ እንጂ የእርሱ የሆነውን አልነካም። ነገር ግን እርሱን ብትነካው ለህይወቱ ሲል ያለውን ሁሉ ሊሰጠሃል። እስቲ እጅህን ዘርጋና አጥንትና ስጋውን ዳስስ፣ በእርግጥ ፊት ለፊት ይክድሃል አለው። እግዚአብሔርም እነሆ እርሱ በእጅ ነው፣ ህይወቱ ግን እንዳተነካ ብሎ አስጠነቅቀው። ከዚህ በኋላ ሰይጣን ከእግዚአብሔር ፊት ሄደ፣ እዮብንም ሙሉ ሰውነቱን በክፉ ቁስል መታው። እዮብም በአሜር ላይ ተቀመጠ፣ በገልም ሰውነቱን ያክክ ነበር። የእዮብ ሚስትም እስካሁን ታማኝነትን አልተውክም? ይልቅ እግዚአብሔርን ስደብ እና ሙት ብላ መከረችው። እዮብ ግን ለምን እንደማያስተውሉ ሴቶች ትናገሪያለሽ? እግዚአብሔር መልካምነትን ብቻ ነው የምንቀበለው? በፈቃዱ የመጣውን ክፉንም እንቀበላለን አላት። በዚህ ሁሉ እዮብ በንግግሩ እግዚአብሔርን አልበደለም ነበር። ስለ ነገሩም የሰሙ የኢዮብ ሶስት ጓደኞች ሊጠይቁትና ሊያጽናኑት ደርሱ መጡ። ደርሰውም ኢዮብን ባዩት ጊዜ እጅግ አዘኑ። ልብሳቸውንም ቀደው፣ ትቢያ ነስንሰው፣ ድምፃቸውንም ከፍ አድርገው አለቀሱ። ሰባት ቀንና ሌሊትም ከእርሱ ጋር መሬት ላይ ተቀመጡ፣ አንድም ቃል አልተናገሩት ነበር። ከዚህም በኋላ ኢዮብ ተነሳ፣ አፉንም ከፍቶ የተወለደበትን ቀን እየረገመ ያማርር ነበር። ጓደኞቹም ኃጢአትን ሰርቶ እግዚአብሔር እንደቀጣው ይነግሩትና አብዝተውም ይወቅሱት ጀመር። እዮብም ምንም የሚያጠፋው ጥፋት እንደሌለ እግዚአብሔር ግን ይህን እንዳደረገበት ግራም እንደገባው ተናገረ። እነርሱ ግን አብዝተው ይወቅሱትና በዚህም እዮብ እጅግ ያዝን ነበር። እያለቀሰም ወደ እግዚአብሔር ያወራል። ጓደኞቹም እዮብ ራሱን ጻድቅ አድርጎ ስለቆጠረ ለእርሱ መልስ መስጠታቸውን አቆሙ። ከራም ወገን የሆነ ኤልሁ የሚባል ልጅ ግን ኢዮብን ከእግዚአብሔር ይልቅ ራሱን ጻድቅ ስላደረገ እጅግ ተቆጣው። ሶስቱ የእዮብ ጓደኞችም እዮብ ላይ መፍረድ እንጂ እውነትን ስላደረሱት ተቆጣቸው። ለኢዮብም በእርግጥ ኃጢአትን አልሰራው እግዚአብሔር ግን ፈርዶብኛል ትላለ፣ ነገር ግን እግዚአብሔር ከሰው ስለሚበልጥ ትክክል እንዳለውንክ ነግርሃለሁ ሰው ባያስተውልም እግዚአብሔር በተለያየ መንገድ ይናገራል። እግዚአብሔር መከራን ወደ ሕይወታችን የሚያመጣው ትህትናን ሊያስተምረን ከትዕቢት ሊያወጣንና ትግስተኛ እንድንሆን ነው አለው። ቀጥሎም የእግዚአብሔር ድምፅ በአውሎ ንፋስ ውስጥ ሆኖ ለኢዮብ መለሰለት ሁሉን ቻይ የሆነ አምላክ እንደሆነ በመከራ ሁሉ ሲያልፍ ደግሞ አብሮት እንደነበር እግዚአብሔር ከኢዮብ ጋር አወራ። ኢዮብም የነበረበትን ተረዳ ለመናገርም ቃላት አጣ። ልቡን ለእግዚአብሔር መለሰ። ከዚህም በኋላ እግዚአብሔር ኢዮብ ያጣውን ሁሉ በእጥፍ መለሰለት። የመከራውም ዘመን ሁሉ አበቃ። በሁሉም ነገር ባረከው። እንደ በፊቱ ሰባት ወንድ ልጆችና ሶስት ሴት ልጆችንም እግዚአብሔር ሰጠው። ኢዮብም በምድር ላይ በብዙ በተትረፈረፈ ህይወት እድሜን ጠግቦ